ሰላም ጤና ይስጥልኝ እንደምን አላችሁ? ክብሯትና ክብሯን የተከዘ ዩትዩብ ተከታታዮች፣ ፍርቱና በእውነተኛ ታሪክ ላይ የተመሰረተ ደራሲ አዳነ ዘሩ ሕይወት ጉዞዋን ቀጥላለች። ቀጥ ባለ መንገድ አይደለም፣ በጠመዝማዛ መንገድ እንጂ በተራሮች በውጣ ውረዶች ብቻ ዚግዛጋ ሞየት ጉዞ ቀጥሏል። የፀሐይዋን መግባት ተከትለው የተተካው ጨለማ ለምድር ግርማ ሞገስ ሆኗታል። ጨለማው በጅቦችና ውሾች ጮኸት ደምቋል። አይራ አካባቢ ያሉትን የዋንዛ ዛፎች የጥር ወሩ ነፋስ ሲያወዛወዛቸው የሚያሰሙት ድምፅ የአቶ ተረፈን እንቅልፋ ዘግቶታል። አቶ ተረፈ ገብሳማ ሪዛቸውን በእጃቸው እየፈተሉ ወደ ላይ አፍጠዋል። ጭንቅላታቸው ውስጥ ብዙ ሀሳቦች ይተራመሳሉ። የባለቤታቸው በከፍተኛ ሀሳብ መወጠሩን የተረደችው ሚስት አይዞዋ፣ ትጨነቅ ከፈጣሪ ጋር እናሳካዋለን አለች፣ ባሏን ባንክሮ እየተመለከተች። ፈጣሪ እርዳን እንጂ እንዲህ በቀላሉ የሚሆን ነገር እኮ አይደለም፣ አለ ግንባሩን በመቋጠር ባለፈው ከነበለጠ ሰንበቴ የአበበ ራዲዮን ያለ ያለ ዕድሜ ጋብቻ ና የተንዛዛ ድግስ ጎጂ ባህል ነው። አቅምን ማወቅ ጥሩ ነው ሲል ሰምቻለሁ አለች ወይዘሮ መብራት የድምጿን ደስደስ አድርጋ። ደግሞ አባቶቻችን ያቆዩልን ባህል እንተው በኛ ወይ ጊዜ ምኑን ታሰማኝ? አሉ የባለቤታቸው ንግግር ጥቂት አበሳጭታቸው። እኔ እኮ ሰርጉን እንተው አላልኩም ጌታዬ፣ ብዙ አትጨነቅ፣ ድግሱን በመጠኑ እናድርገዋልኩ እንጂ ስትል

ጠየቀችው ባለቤቱ መብራቴ። አረ ችግር ነው። አንዱ ሸማኔ ይሆናል፣ ሌላው ባሪያ። እንደው አጥንቱ የጠራ ሰው መች ቢገኝ ዛሬ ጊዜ። ሌላው ደግሞ እንደው ደህና ሲሆን ድሃ ነው። እንደው አሁን ስልችት ብሎኛል አሉ ምርር በማለትና በመሰልቸት። አለሚቱ ሁሉ ባንተ የስምንት ዓመት ህፃን ስትሆን የሶስተኛ ክፍል ተማሪ ነበረች። አቶ ተረፈ በማለዳ ካይራ ተነስተው ከሁሉ በአንተ መንደር ፈንታይ እሑድ አንድ ሰዓት ላይ በበቁላቸው ከተፋሉ ደህና አደራችሁ አሉ አቶ ተረፈ። የሁሉ በአንተን ውሻ በሽመላቸው በመከላከል ጋቢያቸውን እስከ እግራቸው ጫማ ለቀው እድሜያቸው በስልሳዎቹ የሚገመጥ ሰው እየብቅ ቃሉ እድሜን አሸንፈው ገና ወጣት ነኝ የሚሉ ጥርሳቸውን ብልጭ እያደረጉ ግቡ አሏቸው። አቶ ተረፈ ማሽከራቸውን ማስከተል ወደ ቤት ገቡ። ከዚያም አንዳንድ ነገሮች እያነሱ ሲጫወቱ ከቆዩ በኋላ ቀጥታ አቶ ተረፈ ወደ ጉዳያቸው ገቡ። የአቶ ሁሉ በአንተ ቤት በእንጨት የተሰራና የቆርቆሮ ክዳን አለው። አቶ ተረፈ አይናቸው ቤት ውስጥ ወዳሉ እቃዎች ላኳቸው። ጭቃ በተቀበው የቤቱ ግድግዳ የተለያዩ ከባህላዊ ስፌት የተሰሩ እቃዎች ተንጠልጥለዋል። ከአክርማ ግራምጣና ለላይ የተሰሩ ሞሶብ፣ እንቅብና ቁና የመሳሰሉ ባህላዊ የመገልገያ ጌጥ እቃዎች ቤቱን አስፎታል። አቶ ተረፈ የውባንተ ሚስት ወይዘሮ አጠዴን በጣም አደነቁ። ልጅቷን ለማግባት እናቷን ተመልከት የሚለው ተረት በአእምሯቸው አልሰለሰሉ። ወይዘሮ አጠዴ በመካከለኛ ዕድሜ የሚገኙ አዛውንት ሴት ናቸው። መካከለኛ ቁመት፣ ሽበት የተቀላቀለበት ፀጉራቸውን በአጭሩ ተከርክሞታል። እንደ አክሱም ሐውልት ፊታቸው ላይ በኩራት የተቀመጠው አፍንጫቸው እድሜ ያሸበሸበውን ቆዳቸውን የፈካ አስመስሎታል። በሉ በሉ እየጠጣችሁ ተጫወቱ። ጠጡ እንጂ ጠጡ አሉ በረዶ የመሰሉ ጥርሳቸውን ብልጭ እያደረጉ አቶ ተረፈ ከውባንተ ጋር ዘር ከተቋጠሩ በኋላ ያው እንግዲህ የመጣ ነው ልጆትን ለልጅ ግቢ ቢሆኑ መርጨ ነው ባሉ እንጂ ከአባት የተገኘ ወጋ አይደለ ተባብለው በዘርም በገንዘብ ስለተመጣጠኑ ልጆቻቸውን ሊያጋቡ ወሰኑ ፀሐይ በመራብ ልትጠልቅ ጨረሯ በወንዞችና በዛፎች ላይ ሲያርፍ ነፀብራቂ ነጸብራቁ የራሱ የሆነ ውበት አለው። ወቅቱ ጥር እንደመሆኑ መጠን ቡሌ የተባለው የማሽላ ዘህት አካባቢውን ጥሩ መዓዛ እንዲኖረው አድርጎታል። አቶ ተረፈም በበቅሏቸው ሆነው ተፈጥሮን እያደነቁ በደስታ ወደ ቤታቸው ተመለሱ። ወይዘሮ መብራቴ የባላቸው መምጣት ልጆች መንገዳቸውን ተከትሎ ውሃ ሞቃ አድርገው እግራቸውን አጠቧቸው። የሄድክበት ቀና ጌታው፣ ቀና አሉና እንግዲህ አደራሽን ለድግሱ ታጠቂ በጥቆ መነሳት ነው እንግዲህ በቀላሉ የበኩል ልጃችን መቸስ ሳድረው መቀነትን ጠበቅ ማድረግ ይገባል፣ አሉ ወይዘሮ መብራቴን። ባለፈው እንደነገርኩ በመጠኑ እናድርገው፣ በኋላ ከመቸገር ከወዲሁ በአቅማችን ብናደርገው አይሻልም ጌተው? ኤዲያ ወይ ጊዜ! ዘንዶስ ደግሞ ሴት እኩል ከወንድ ጋር ማውራት ጀመረች። ዘረት አንቺ ደግሞ እኔው አዋቂው እኔው መሪው ነኝ ልትይ ነው? አሉና ጩሁባት። መብራቴም የባሏን ባህሪ ታውቅ ነበርና ክርክሩ አንተታ ስራው አንተያዘችው ብዙ ድግስ ከተደገሰ በኋላ ደማቅ ሰርግ ተሰረገ። በአካባቢው ባህል መሰረት ሚስት ከባሏ ጋር መረረም ተጀምረው የባህል የባላማት ማለትም የሚስት ቤተሰብ ሰርግ አድርጎ ምላሽ ከተጠራ በኋላ ነው። ምላሽ ማለት የሴቶ ገና ጻፎን የሚመልስበት የሰርግ አይነት መሆኑ። ከሁለት ዓመት በኋላ አቶ ሁሉ ባንተ ድል ያለ ድግስ በመደገስ ዳምጠውን ጠሩት። ዳምጠውን ዳሩት። ሙሽራው ዳምጠው አስር ያህል ሚዜዎችን በመያዝ አለሚቱን አመጣ። የአቶ ተረፈ መንደር አይራ አምባማ የመሬት አቀማመጥ ያለው ሲሆን ወጣ ገባ የበዛበት ከመሆኑ በተጨማሪ አካባቢው በደን የተሸፈነ ነው። ጥቅጥቅ ባለው ደን ውስጥ የሚሰማው የጅቦች ጩኸት የህፃን አለሚቱን ልብ አሸበረው። እኔ ያለሁበት አካባቢ እንዲህ አይነት አስፈሪ ድምፅ የለው አለች ለራሷ በማይሰማ ድምፅ ተጫዎች አለቻት፣ አስቴር የዳምጠው ትንሽት። አለሚቱ ግን የአራተኛ ክፍል ተማሪ እንደመሆኗ መጠን የገባችበት ወጥመት አደጋ መሆኑን በመገንዘቧ ፍርሃቷ በመጨመሩ ያንቀጠቅጣል ጀመር። የምሽቱ ጭላንጭል ብርሃን በሌሊቱ ጨለማ ተተክቷል። ሁሉም ሰው ወደሚተኛበት ቦታ ተበትኗል። የአስር ዓመቱ አለሜቱ ነገሮች ሁሉ ጭንቅ ለቀውባታል። አስቴር ለባሏ አሳልፋ ልትሰጣት ስትል እያለቀሰች እባክሽ ያሞኛል፣ እባክሽ የዛሬን አንቺ ጋብሬ ልድር እያለች እየተንቀጠቀጠች እና እየተበተበተች ለመነቻት። ልብን በሚነካ እና በሚያሳዝን ለቅሰዋ ልቧ የተነካው አስቴርም እያለቀሰች አባቷንና ወንድሟን ለአንድ ቀን ህመሙ አስኪ ይሻላት ከባሏ ጋር ማደሩን እንዳያስገድዷት አሳመነቻቸው። ሀሳቧን ተቀብለዋትና ከእሷ ጋር አደረች። ከሌሊቱ ስምንት ሰዓት ሁሉም ሰው ሀገር አማን ብሎ እንቅልፉን ተያይዞታል። ምሽት ሲነፍስ የነበረው ነፋስ ጸጥ ብሏል። የጅቦች ጩኸት አልፎ አልፎ ይሰማል። ምንም እንኳ የሌሊቱ ጨለማ አስፈሪና ለህፃናት ልጆች ከባድ ቢሆንም አለሚቱን ግን አላስፈራትም። ቀስ ብላ በመነሳት ወደ ቤተሰቦቿ አኮበልለች። አንዳንዴ ነገሮች ሁሉ እንደታሰቡት አልጋ ባልጋ አይሆኑም። ከግማሽ መንገዱ እንደደረሰች መንገዱ ጠፋባት። የእናቷ ተረፈ ቤተሰብ ለፍለጋ እንደ ሰራዊት ተሰማራ። ያ ጥቅጥቅ ያለ ጨለማ በጠዋቷ የፀሐይ ብርሃን እንዲገረሰ ሰማያዊ አወድ መስሏል። ሙሽሪት ግራ ተጋብታ ስትጨናነቅ አንቺ አላት አዲሱ የአስቴር ታላቅ ወንድም ልቀቀኝ። ሙሽሪት ከክፍለ መውጣት ከፍተኛ ጥረት አደረገች። ግን ከንቱ ጭንቀት፣ ከንቱ ትግል ነበር። ከንቱ ጩኸትም ነበር። ሁለት በጥፊ ፊቷ ስኬ ላጣጮላት ሙሽሪት ስስቅ ብላ አለቀሰች። እምባዋ እንደ ጅረት በጉንጫ መንታ መንታ ሆነ ወረደ። ቀርም ሙሉ ደም ስታነባ ከዋለች በኋላ ምሽት ደግሞ የበለጠ ስስቅ ብላ አለቀሰች። እራት ብያይዞሽ የነበረ ነው፣ የወግ ነው ሲዳሩ ማልቀስ፣ አለች ወይዘሮ ዘሩ መብራት እየሳቀች። ሙሽሪት በንዲት ተቃጠለች። ማታ እንደለመደችው አስቴርና ሞኛን በማለት ለመነቻት አልተሳካላትም። አልተንፈረቅብኝ ነፍራቃ አለና ዳምጠው በጠንካራ ከንዱ ብድግ አድርጎ ምኝታ ቤቱ ይዞ፣ አትገባ ሙሽር የተሪቷ እንድታቀልጠውም ብራን ባልሰበረ ሎ እያሉ ወጣቶች ዘፈኑባት። በማግስቱ አለሚቱ ጠዋት ለመነሳት ትሞክር አልቻለችም፣ ክፉኛ ተጎታለች። አንቺ አለሚቱ ተነሽ እንጂ የአንቺት በዛ አለች አስቴር። አለሚቱ ውስጧ እና በብስጭ ታረረ። አለሚቱ የሽንትና የሰግራ ቧንቧ መደባለቅ ወይም የፍስትላ በሽተኛ ከሆነች በጊዜ ጀምሩ ክፉኛ መሳቀቅ እና መሸማቀቅ ተረሰባት። ምን ይችን ታማሚ ልጅ ለራሷ እዛ ክፍል ውስጥ እናስገባት እንጂ ምን ሽታዋ ማንም ና አስጠጋም፣ አለ አዲሱ። አዎ እዛ ጨለማ ክፍል ትግባ፣ በሰዓቱም ሳመራቷን አንቺ አስቴር ስጫት። አለሚቱ የእያንዳንዱ ሰከንድ ሰዓት ያህል የእያንዳንዱ ሰዓት ያመታት ያህል ረዘመባት። ከፍተኛ የስነ ልቦና ቀውስ ገጠማት። ቤተሰቦቿ ናፈቋት። ማን ሊያገናኛት ይችላል? ያላት አማራጭ አንድና አንድ ብቻ ነው። አወጣች አወረደች? በቃ ምን ተስፋለኝ? እንዴት እስከመቼ እንዲህ ሰው ተጸይፎኝ? አዎ አድርገዋለሁ። መሞት አዎ መሞት ነው የሚሻለኝ። እች ምስኪን ሕፃን አስፈረኙ የሞት ጽውሃ ለመጨበጥ ቆርጣ ተነሰች። ቤቱ ጸጥ ብሏል። ቀስ እያለች ወደ ውጭ ወጣች። ማንም የለም። የት አባታቸው ሄዶ ነው ራሷን ጠይቀች። አንድ ነገር አስታወሰች። ባለፈው ሳምንት ለጸረ ተባይ የተገዛውን ማላታይን የት ይሆን? ወይኔ አባቴ ላውሪያ ሳልፈ ሰጠኝ ድንገት ከህልም ማከማቸው ጎታ ላይ ማላታ አይኑን ተንጠልጥሎ አየችው። አይኗን ጨፍና ወደ አፏ ወሰደችው። አስቴር ድንገት በሩን ከብታ ስትገባ የማላታ አይኑ ሽታ ተነፈጋት። አይኗን አፈጠጠች፣ አላመነችም። አለሚቱ ተወሉ ላይ ተዘራ ወድቃለች። ላይክ ሼር እያደረጋችሁ በቃል ቤተሰቡ በሙሉ በሐዘን ድባብ ተውጧል። ጭንቀት፣ ውጥረት በእያንዳንዱ የአቶ ተረፈ ቤተሰብ ውስጥ ድፋፉን ጥሏል። ምን አባቴ ባደረግኩ አለ ዳምጠው፣ አባቱን በፍርሃትና በአዝናይን እየተመለከተ መብራት። የትቁነጠነጣለች አስቴርን በዋን ታፈሳለች። አቶ ተረፈ ፊታቸው ገርጥጧል። ጭንቀት የፊታቸውን ጡንቻ ጨማትሮታል። ፊታቸው አስፈሪ አንበሳ ሆኗል። ቤተሰብ ውስጥ ሰላም ደፍርሷል፣ ሁሉም ጸጥ ብለዋል። ድንገት መለክተኞች ከሙሽሪት ቤተሰብ ደርሰው ሲመለሱና አቶ ሁባንተ በፈንታ ህዝብ ታጅበው ወዮ ልጄ እያሉ ሲመጡ አካባቢው ቀውጥ ሆነ። ጩኸትና ኡተው አካባቢውን አስፈሪ ያደረገው። ልጄን ምን አባታቸው አደረገች? እናንተ አውሬዎች! ንዴትና ስሜት በተቀላቀለበት ደረቅ አረፍተ ነገር አይናቸውን አፍጠው ከአቶ ተረፈ ላይ ጠየቁ። አቶ ተረፈ ክው ብለው ደነገጡ። እንደው ባይድልኝ ነው እንጂ እኔ ምን አንድ ለካታላውቅም እራሷን አጠፋች አሉ። ሳግዬ ተናነቃቸውና ፊታቸው ያም እንዳምና መስሎ ወይኔ የለም የለም አንተ ባሏ ነው የገደላት። ባሏት ነው ገድሏት ያለ እቺ ህፃን ልጅ እንዴት እራሷን ታጠፋለች። ግድ የለም ደሜን እመልሳለሁ በማለት እየዛቱና እንዳንበሳ እያገሱ ወደ ቤታቸው ፈንታ የሬሰዋናት ይዘው ተመለሱ። ከአራት ወር በኋላ ታላቅ ወንድማቸውን እንዴት መግደል እንዳለባቸው ከመከሩና ካሰለጠኑ በኋላ ክላሽንኮብና አብራራው የተባሉ ጠመንጆችን በማስያዝ ወደ አቶ ተረፈ ቦታ አይራላኳቸው። የግንቦት ወር ነው፣ ሰማዩ ጠቁሯል። የዳመነው መጥቆር ተከትሎ ነጎድጓዳማ ዝናብ መጣው መጣው ይላል። ዳምጠው ምንጊዜም እርሻ ቦታ ሲሄድ ከሞፈሩና ቀንበሩ በተጨማሪ ክላሽንኮብ ከእጁ አይለቅም። ከአቶ ባንተ ዛቻ በኋላ በጣም ስለፈራ ምንጊዜም በተጠንቀቅ ነው። የዝናቡን መምጣት ወደ ሰማይ አንጋጦ ከተመለከተ በኋላ ዳምጠው፣ አይ መዝነቡ ነው። ፍታቸው በሬዎችን አዲሱ፣ ዝናቡን ከዋልከው ስር እናባረው። የዝናብ ልብሱ ጎማ ገሰውን አምጠው። ዞር ሲል አማቾቹ ጠመንጃቸውን ደግነውበታል። እረፍ እኔ ኋላ ነገርኩ ሲል አለማየሁ ሁሉ በአንተ ምላጩን ሳበው። ጥይቷ አላማውን ስታ ባረቀች። ዳምጠው አጻፈውን መለሰ አለማየው ሁሉ በአንተ ጭንቅላት ላይ ሁለት የክላሽንኮቭ ጥይቶች አረፉበት። አለማየሁ አቃሰተና እስከወዲያኛው አሸለበ። ሞገስ ተናደደና የአብራሮ ምላጭ ሳበ። አሁንም ተቀደመ። ሁለቱም ወንድማማቾች በዛች የተረገመች ቀን በአሰቃቂ ሁኔታ ተገደሉ። አካባቢው በደም ጨቀየ። ባይራ በተንጣለለው እርሻ መሬት ያርሶ የነበሩ ገበሬዎች ሁኔታውን በኦት አቀወጡት። ጩኸቱ ከቦታ ቦታ አስተጋባ። ዳምጠው በጣም ደነገጠ። የሚያደርገው አጣ። በሁኔታው እጅግ አዘነ። ሁሉ በአንተ የሁለቱን ልጆች መገደል እንደሰማ የያዙኝ ሊቀቁኝ አለ። በመጨረሻም ራሱን ሳተ። ይቀጥላል።